አይነ ጥላ አለ ስንል አይነ ጥላ ምንድን ነው አለ? መንፈሳችን ሆነ ማለት ነው። አይነ ጥላ መንፈሳችን ከሆነ ተጋርደናል። ብዙ ግርዶሽ አለብን። የህሊና ግርዶሽ፣ የአእምሮ ግርዶሽ፣ የሐሳብ ግርዶሽ፣ የባህሪ ግርዶሽ፣ የጠባይ ግርዶሽ አለብን። ሰው የመሆን እድሉ ላይ የሰውን መለኮታዊ ዋስትና እንድናጣ ያደርገናል። የመደበቅ ሚስጥሩ ደግሞ ልክ ባህሪያችንን ይመስላል። ከባህሪያችን ውጭ የምንታገለው በርከክ ማለትንና መስገድን ስንለምድ ነው። የአምልኮት ትውልድ መሆን ስንጀምር ጆሮችን ይከፈታል። ለመንፈስ ቅዱስ ስራና ሐሳብ ውስጣችን ጥሩ ቦታ ይኖረዋል። ከዲያብሎስ ጋር እንኳ ሆነን እየተዋጋን ያለ ኃይላችን መለኮታዊ መሆኑን ያምናል። ከዛ በኋላ ቅኖች ነን በጎች ነን ለሌሎች የምናስብበት ይልና ከእግዚአብሔር ሬት ጋር በጸሎት ይሆናል አቅማችን ከፈቀደ የምናግዝ አቅማችን ካልፈቀደ ደግሞ በጸሎት የምንረዳ ብሩንና መልካም ተስፋን የምንመኝ ወገኖች እንሆናል መንፈሳችንን ስንለይ ነው። ታደ መንፈሳችንን ካልለየነው ነው የአይነ ጥራው ግርዶሽ ማንነታችንን ሙሉ በሙሉ ያጨፈግገዋል ያደበዘዘዋል። ስለዚህ እዚህ መንፈስ የመጀመሪያው የቅዱስ ጳውሎስ ቃል በስጋ ላይ ሁለት ባለስልጣኖች አሉ። አንደኛው መንፈሳችን፣ ሁለተኛው ነፍሳችን፣ ሶስተኛው ምናችን ነው ማለት ነው። ስጋችን ነው። ስጋችንን የመለኮታዊ ኃይል ማደሪያ እንዲሆን ቤተ ክርስቲያን ለረጅም ዘመናት ተግታለች። የአሁኑ ጊዜ ግን ስለ መንፈስ መለየት የማንችልበትን ትቤትን፣ ኩራትን፣ እልህን፣ ቂመኝነትን፣ ክፉ ሀሳብን፣ እነዚህም በመያዝ ጎስቁለናል። መንፈሳችን አሁን እዚህ ጋር በደንብ እናውቀዋለን ማለት ነው። የቅዱስ መንፈስ ስራ፣ የቅዱስ መንፈስ ተግባር፣ የቅዱስ መንፈስ ኃይል በጠላት ላይ ጉልበት እንድታገኝ የሚያግዝ ነው። የክፉ መንፈስ ኃይል ደግሞ ቋንቋችንና ሀሳባችን ተቃራኒ ሆኖ ዲያብሎስን እንዲያግዝ አጋንንትን እንዲያግዝ እርኩሳ መናፍስት ድብብቆሽን በትውልድ ላይ እንዲጫወት የሚያደርግ ጠላትነትን ማበርታት ነው። አቤት አቤት አቤት፣ እግዚአብሔር ይማረ ነው። መንፈሳችንን አለየነውም ወገኖች። አንዳንዶቻችን መንፈሳችን ዛር ሆኗል። አንዳንዶቻችን መንፈሳችን ውቃቢ ሆኗል። ውቃቢ የሚለው ጠባቂ እንደማለት ነው። ጠባቂ ያደረጉት ክፉውን ነው። እኔ ውቃቢ ነበረብኝ እያሉ የወለዱን እናቶችና አባቶች ያስተላለፉልን የተሰወረውን ነው። በዚህ ዓለም የሚሰጡን ነገር ምንም የለም፣ ግን አንድ ነገር ሰጥተውናል። መንፈሳቸውን ሰጥተውናል። በአምልኮትና በስግደት በእግዚአብሔር ፈሪሃ አምልኮት ውስጥ የገባ ህይወት ከሆነ መንፈስ ቅዱስን ሰጥተውናል። መንፈስ ቅዱስን ከሰጡን ደሞ ውስጣችን ቅን፣ በጎ፣ መልካም፣ ትሁት፣ ቸር፣ የዋህ ለሌሎች ተስፋ የሚሆን ህይወት ይኖረናል። አሁን ለሌሎች ተስፋ የሚሆን ህይወት ነው ያለን። አንዳንዶቻችን ለሌላም ተስፋ አልሆንም። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። አቤት እግዚአብሔር ይማረን። ተስፋችን በአብዛኛው ክፍል መንፈሳዊነቱን ለቆ ነገ በእለት ኑሯችን ውስጥ ለምናሳካው ነው ሩጫችን። የመንፈስ ጉድለት ኖሮብን አድገን ተወልደን፣ የመንፈስ ጉድለት አሰቃየን። የመንፈስ ቅዱስ ጥበቃ ዝም መሲለን፣ በሰውነታችን ላይ እልኸኛ ኃይል፣ ባህሪያችን ባህሪው፣ ጠባያችን ጠባዩ፣ መንፈሳችን መንፈሱ ሆኖ ጎድቶናል። በመውለድ ተቸግረናል። በማሳደግ ተቸግረናል። በማስተማር ተቸግረናል። ሰው በማድረግ ተቸግረናል። እኛውም ሰው በመሆን በኩል ተቸግረናል። እንዴት አንድ የክርስቲያን ህዝብ እንዲህ በየዘመናቱና በየጊዜው ይጎሳቆላል ብለን ጥያቄ ስናነሳ መንፈሳችን ነው። እየሰማችን መንፈሳችንን አላወቅነው። መንፈሳችን ማን ነው? የሚጥለው ነው። የሚያዋርደን ነው። የሚከፋው ነው። ውስጣችንን የሚለውጠው ነው። ጤናችንን የሚያውከው ነው። ባህሪያችንን የሚያስጨንቀን ነው። ማን ነው? መንፈሳችን። ስጋችሁ አላለም እኮ መጀመሪያ ቅዱስ ጳውሎስ መንፈሳችሁ። የሰው ልጅ በእግዚአብሔር መንፈስ ካልጠቃኘ ወደ አራዊትነት ይቀየራል። እየዘማችሁ ነው። ከአራዊት በላይ ሰው ይከፋል። የምንሰማቸው የምናያቸው የምናወራቸው የሚያወሩልን ሁሉ ሰዎች ሰውነታቸውን ለቀው ያለበት ዘመን ላይ ነው የቆምነው። ከዛሬ አምሳ አርባ ዓመት የነበሩ ሰዎች ባህሪያቸውን ሳያገኙት ጠፍተው ሸምግለዋል። ከዛሬ ሰላሳ እና አርባ ዓመት የነበሩት ትውልዶቻችን በሪዮት ዓለም እና በክህደት አብዮት ውስጥ የነበረው ወገኖቻችን መንፈሳቸውን ሳይለዩ ውድቀትን፣ ክፋትን ጥለው ለትውልድ አስተላልፈው በየጊዜው ከታሪክም ከእምነትም የተጣላ ባህሪ ለትውልድ አስይዘው ይኸው ተራ በተራ ሁሉም ሲጠፋ የተረፈው ምንም ነገር የለው። ምንም መንፈሳችንን አላወቅ ነው። የምናውቅበት መንፈስና ጸጋ ይስጠን። አካላችን በስንት የተዋቀረ ነው ማለት ነው? በመንፈስ፣ በነፍስ፣ በስጋ እነዚህ ሶስቱ በህይወት ውስጥ ውህደት አላቸው። ዲያብሎስ የክፉ መንፈስ ልክ እንደዚህ ነው። ውህደቱም እንደ መንፈስ ቅዱስ ነው ትግሉ። መንፈስ ቅዱስ በሚኖርበት ጊዜ የምናስባቸው ነገሮች ሁሉ መልካም ይሆናሉ። እናንተ መልካም ብታስቡ ደግሞ መልካም የማያስበው ቅርብን ያለው ያ ደግሞ መንፈሱ ሌላ ነው ማለት ነው። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥ ውስጥህን ያሳምረዋል። እኛ ከውጪ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንበለው። የኤልያስ መንፈስ ሌላ ነበር። የዳዊት መንፈስ ከሳኦል ይለይ ነበር። የአብርሃም የይስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! በመንፈስ አንድ የሆኑ ትውልዶች ተስፋን አቆይተዋል። ለምሳሌ በመንፈስ አንድ የሆኑ እመቤታችንና ኤልሳቤጥ በመንፈስ አንድ ነበሩ። ቃሎቻቸውና ድምፆቻቸውን ስንፈልግ ደግሞ ኤልሳቤጥ ለቅድስት ድንግል ማርያም እንዲህ አለች፣ እንዴ እኔ ወደ አንቺ መምጣት ነበረብኝ እንጂ አንቺ ወደ እኔ እንዴት ትመጫለሽ? የጌታዬ ናት፣ ያመነች ብጽዕት ናት እያለች ተቀበለቻት። ይሄ የምን አንድነት ነው? የመንፈስ አንድነት ነው። ባልና ሚስቶች የመንፈስ አንድነት ከሌላቸው እያጉረመረሙ፣ እየተበሳጩ ጊዜያቸውንና ጋብቻቸውን እየረገሙ ይኖራሉ ይላሉ፣ ይጮሃሉ። እንደገና ደግሞ ይቻቻላሉ። እንደገና ለመደማመጥ ይሞክራሉ። በመጨረሻ ከሁለቱ አንዱ እኔ እኮ አልደመጥም ይልና ዝም ይላል፣ ወይ እሷ ዝም ትላል። መንፈስ አንድነት ነው። መንፈሳችንን አልለየነውም። አያቸው፣ አልለየነውም። መንፈሳችን አስተማሪ አይደለም። መንፈሳችን ቅዱስ እንዲሆን አልታገልንም። መንፈሳችን ኃይል እንዲኖረው ጉልበት እንዲኖረው ብርታት እንዲኖረው የእግዚአብሔርን በጎነትና ረድኤት በስጦታው በኩል አልፈን ለትውልድ የሚበጅ ተስፋ እንድንሆን አልተዘጋጀንም። አቤቱ እግዚአብሔር ሆይ አቤቱ መንፈሳችንን ቅዱስ አድርግ። ከዛ ደግሞ ነፍስ አለች፣ አያችሁ ነፍስ መንፈስ ቅዱስ በሚኖርበት ጊዜ ህሊናችን ያምራል፣ ምናችን ያምራል። ህሊናችን ውስጥ ያለው ይሄ የህይወት መዝገብ ክፍሉ በውስጥ ያለው ይሄ ኮምፒውተሩ የውስጠኛው መዝገብ የውስጠኛው ኃይል ማይሆናል መንፈስ ቅዱስ መንፈስ ቅዱስ በሚኖርበት ጊዜ ከጠላት ጋር መገፋፋት አለ። ከተወለድበት ባህሪ የመጣም ጠላት ዝማ ይልህም እኮ ከፍልስፍናም የመጣው እውቀት ከባህሪ ጋር ይዛመዳል። አንዳንድ ጊዜ የዚህን ዓለም ሎጂክ በምናብላላበት ጊዜም ሁኔታው እጅግ በጣም ግራ እንጋባለን። ከዓለም አንፃር ትልቅ ደረጃ እንደርሳለን ብለን ከዛሬ 50 ዓመት በፊት ያቀዱ ወገኖቻችን አልደረሰም። የትውልድ ድቀት፣ የትውልድ ውርደት ሲጨምርና ሲበዛ አዩ እንጂ በበረከት ቆመን በፍቅርም ጸንተን በጸጋና በሞገስ ተራምደን ዘመናችንን የሚዋጅ አስተሳሰብ ይዘን የዘመኑንም ቴክኖሎጂ ተጠቅመን የደከሙትን አበርትተን የሚያርሰውን ቀላል ዘመናዊ እውቀት ገንብተን መራመድ አልቻልንም። የተማርነው ትምህርት ከመንፈስና ከነፍስ ጋር የሚዋሃድ አልነበረም። ስጋዊ እውቀታችን ወደ ቲዎሪ ተሸጋገረና ቲዎሪ ስንበላ፣ ስናኝክ፣ ስናወጣ፣ ስናወርድ በሌሎች ፍልስፍና ስንጫን ከማቴሪያላዊ እውቀት ወጥተን እንደገና ደግሞ ጠብን፣ ጉስቁልናን፣ እልህን፣ እብሪትን ትዕቢትን በባህርያችን ውስጥ አነገስንና ሁላችንም አንድ ላይ ወደቅን። የመታያየታችን ሞገስም ጥላቻ ሆነ። የመታያየት ባህርያችን ከመቃብር ስፍራ አላለፈም። የመገባበዛችን ዋጋ እልህ ያለበትና ቁጭት፣ ቅናት እና እንዴት ደግሞ እዚህ ደረሰች፣ እንዴት እንደዚህ ደረሰ ይሄንንም ነዳ፣ ይሄንንም በላ፣ ይሄንንም ለበሰ እያል ወደ መቁጠር ደረጃ እየደረስነው። አያችሁ መንፈሳችንን አለየ ነው። መንፈሳችንን አላወቅ ነው። መንፈሳችንን ቅዱስ እንዲሆን አባቶቻችንም አልታገሉም። መንፈሳችን ሰማያዊ ኃይል ያለበት እንዲሆን አልረዱንም። መንፈሳችን የተባረከ እንዲሆን የልቦና መገዛትንና የሕሊና በረከትን ለመስጠትም ለመቀበልም እድሉ ላጣነው ነው። በመቃወምና በመሰለቻቸት ባህሪያችን እጅግ በጣም ተጎዳ። መንፈሳችንን አለየ ነው። ነጩ አንደኛውን ለይተለት ሃሎዊንን ያከብራል። አሁን የመቃብር መንፈስን አጽምንንና የሙታን መንፈስን እሱን ያከብራል። እሱ እንኳ ለይቶ አሁን አጽም በሙሉ ታያላችሁ፣ የሙታን መንፈስ ታያላችሁ። እንደ ደግ ነገር እንደ መልካም ነገር አያችሁ፣ ያለቀ አጥንቱ ያለቀ የገጠጠ ያፈጠጠ አያችሁ። ሁለንተናዊ የተዋረደ ነገንር መርጦ በየደጁ መንፈሱን ለይቷል። እሱ በዛውም ደግሞ አይነኩም፣ ካልቀደምካቸው አይነኩም። እኛ ግን ብንቀድርም ብንሮጥም እንነካካለን። እግዚአብሔር ማስተዋሉን ይስጠን። እኛ እንነካካለን፣ በሀሳብ እንነካካለን፣ በቃል እንነካካለን፣ በማየት እንነካካለን። የማየታችን መንፈስ ተለውጦ እይታዎቻችን ላይ ሁሉ አንድ የሆነ እንከን እንፈጥራለን። አቤት አቤት እንከን መፍጠር መንፈሳችንን አላወቅ ነው። እና ወገኖቼ እንግዲህ ስለ መንፈስ ቅዱስ ስራ የሰላም አምላክ ራሱ አሁንም ሁለንተናችሁን ይቀድስ። ሁለንተናችንን ምን ያርግ ይቀድስ። መንፈሳችሁም፣ ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አቤት! ያለ ነቀፋ ይጠበቁ። ነቀፌታህ።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 ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አደላችሁም፣ ብሩሆች ናችሁ። ፊታጨማዳጆች አደላችሁም፣ ቀናዎች ናችሁ፣ ፊተበራዎች ናችሁ። ለምን ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን አራት ነገሮችን ይሰራል መንፈስ ቅዱስ ዋና ዋናዎቹን። አንደኛ ህሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ፣ ከእኛም የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱ፣ ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ፣ ቅዱስ መንፈስ ስለሆነ በአምልኮት የገነባችሁት አካል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 ግን መጣችሁ። የማምርት ነው የመንፈስ ቅዱስ ኃይል ነው። ምንም ማንም ምንም ምንም ማድረግ አይችልም። የመንፈስ ቅዱስ ኃይል የህይወታችን ሁሉ ብርሃን ነው። ስትጸልዩ አቤቱ መንፈሴን ቅዱስ አድርግ፣ በኪዳንህ ኃይል ምራኝ፣ ተስፋ እንዳልቆርጥ በመንፈስህ አጽናኝ። ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይወላል? ይወድቃል። ዲያብሎስ አሰራር ደግሞ መንፈሳችንን ክፉ ማድረግ ነው። ትግሉ ይሄ ነው። በዓለማችን ላይ ትልቁ አሰራር ከዲያብሎስ ትልቁ ወጥመድ ማንነቱን በባህሪያችን ውስጥ መደበቅ ነው። ሐሳባችን ነው ብለን ስንቀበል የበለጠ እናስተናግደውና ይለምደናል። መጀመሪያ ስንወለድ እሱ ሆኖ ተወልደናል። መጀመሪያ ስንኖር እሱ ሆኖ አብሮ ኖሯል። መጀመሪያ ስንማር ከሱ ጋር አብረን ትምረናል። ሎጂካችንንና መሄጃ መንገዳችንን በደንብ ያውቃል። ዓይናችንንና ገጻችንን ይቆጣጠራል። ስለዚህ ከባሰው ወደ ባሰው እንሄዳለን። ከጊዜም ከዘመንም ከታሪክም ከባሰው ወደ ባሰው የምንሄደው መንፈሳችንን ባለመለየታችን ነው። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ ምን አለ? መንፈስ ነው አለ። ክቡር ዳዊት በንግስናው በቅባት ወደ እስራኤል መሪነት ሲመጣ እንዲህ ብሎ ጸልየ ስልጣኑ ላይ ያለ ቅዱስ መንፈስህን አትውሰድብኝ። በመዝሙር ሐምሳ በቅንፍ ሐምሳ አንድ ላይ ቅዱስ ምንህን መንፈስህን አትውሰድብኝ፣ በእሽታም መንፈስ ደግፈኝ። ይህ ብሎ መንፈስ ቅዱስን ጠርቶታል። እንደውም ቅዱስ መንፈስህን አለ። ቅዱስ መንፈስን በውስጡ ስለያዘ የተስፋው ቃል ኪዳን አልቆመም እስከ ዛሬ ድረስ እንዲህ ናለን። የዳዊት አምላክ የአብርሃም አምላክ የይስሐቅ አምላክ እነዚህን መጥራት ኋላ ቀርነት አደለም። መንፈሳቸውን ነው የምንካፈለው። አያችሁ፣ መንፈሳቸውን ስንካፈል የህይወት ጽናታችን ስጋው አደለም፣ መብሉ አደለም ጉልበታችን ማ ይሆናል ማለት ነው፣ መንፈስ ቅዱስ ይሆናል። የመንፈስ ቅዱስ ጉልበት በስምዖን ህይወት ስናይ አምስት መቶ ዘመን የቆየው የተወለደው ክርስቶስን እስኪያይ ድረስ ረጅም ዘመን የተወለደውን እስኪያይ የመጽናናት ጊዜ እስኪ እስኪያበቃ የቃል ኪዳኑን ተስፋ እስኪያገኝ አምስት መቶ ዘመን ሸምግሎ ቁጭ አለ። ከነገር ጋር አልሸመገለም። ዛሬ ከነገር ጋር ነው የሚሸመገለው። ወገኖች መንፈሳችንን አላወቅነውም። አያችሁ፣ መንፈሳችንን አላወቀውም። የትምህርት ቤቱ መንፈስ ምንድን ነው? የእውቀታችን መንፈስ ምንድን ነው? የኑሯችን መንፈስ ምንድን ነው? የእድላችን መንፈስ ምንድን ነው? አላወቅነውም። ከነፍስ ጋር የተዋሃደውን ኃይል በእውነት እንዲጎለብጥ እንዲበረታ ጊዜ አልሰጠንም። የዋከባ ህይወት ይዘናል። ኑሯችን በራሱ እንጀራችን በራሱ ሌላ ፍዳ ሆኗል። ትግልና ምኞታችን በጣም ብዙ ነው፣ ብዙ ነው። ትግላችን የሚቋጨው ነገር በጣም ጥቂት ነው። ሰው ከሰው ሲተያይ ደግሞ አግባብ ያለው ፊት አታዩም። ተስፋ ትቆርጣላችሁ፣ በአበሻ ተስፋ ትቆርጣላችሁ፣ በትውልዱ ተስፋ ትቆርጣላችሁ፣ በባህሪያችን ተስፋ ትቆርጣላችሁ፣ በመንፈሳዊ ስፍራ ተስፋ ትቆርጣላችሁ። አይሰራም። መንፈሳችንን የተባረከ እንዲሆን ተስፋ እንዳርቆርጥ አንተ አግዘን እንበለው። በመጨረሻም የሰላም አምላክ ራሱ ሁለንተናችሁን ይቀድስ፤ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ምን ያደርገዋል? ያደርገዋል በቃ የሚጠራችሁ ምን ያለ? ነው የታመነ ነው። የሚጠራችሁ የታመነ ነው። እርሱም በጣም የሚገርም ነው። ያደርገዋል ያደርገዋል። በቃ በርከክ ብቻ ነው። እናንተ የመመርከኪያ ጊዜ ካላችሁ ይህንን ግብስብሱን ዓለም በአንድ ጊዜ ወደኋላ እንዲጣል ታድርጉታላችሁ። ተስፋችሁ በውስጣችሁ ዘላለማዊ ነው፣ ጊዜያዊ አይደለም። ጊዜው አይደለም። ተስፋችሁ ዘላለማዊ ሲሆን ትውልዶቻችሁም በመንፈስ ዘላለማዊ ናቸው። የአባቴና የእናቴ አምላክ እንዲል ማድረግ ዓለም የቀደሙት ታዲያ የእናት አባቴ ውቃቢ እያለ ያደገው ይሄውና ያችሁ መከራ ሆነ፣ መከራ ሆነ። ሌላው ደግሞ መንፈሳችንን ሳናውቅ ዘመናቶች እንድንፈጅ ያደረገን ጠላት ጊዜም ዘመንም እውቀትም ደግሞ በዛ በኩላል ሌላው ደግሞ መንፈሳችንን መንፈስ ቅዱስ እንዳይሆን የቤተሰባችን አኗኗር ባህሪ፣ አምልኮት፣ ገጽታ አልታወቀም። በልቶ ተኝቶ የሚያድር ነው። በቃ ዝበብ ነው። መተኛት፣ መሮጥ ነው፣ መሮጥ ነው። የዋከባ ዓለም ላይ የማመጣን በቃ አለቀ። ከዛ በኋላ መንፈሳችንን አለየንም ወገኖቼ። እንግዲህ ከዚህ በኋላ የመንፈስ ዓለም ጉዳት ምን እንደሚመስል በጠላቶቻችን ላይ የእግዚአብሔር ኃይል ምን እንደሆነ በዚህ መልኩ ተምረናል። ስለዚህ የተሰሎንቄ አንደኛው ተሰሎንቄ ምዕራፍ አምስት ቁጥር 23 ላይ ሶስቱን ኃይሎች ይነግረናል፣ አጥርቶ ያስረዳናል። መንፈሳችሁም ነፍሳችሁም ስጋችሁም በማለት የበለጠ በነፍስና በስጋ መካከል በመንፈስና በነፍስ መካከል ጣልቃ የሚገባው የአምላካችን ኃይል እንዲሆን ጌታ ሆይ እርዳን እንበለው። መንፈሳችንን ብሩክ አድርግልን እንበለው። መንፈሳችንን ከወሬው ዓለም ነፃ የሆነ ቅዱስ የሆነ አድርግልን እንበለው። በኑሯችን ላይ ተስፋ ራዕይ ያለበት የማይቋረጥ ሞገስና ጸጋ ስጠን እንበለው። ሞገስና ጸጋ እኮ ያገኙት አናናያ አዛሪያ ሚሳኤል አለ ሀገራቸው ነው። ሀገር ያገኙት በመጨረሻም ከሰማይ ይላት ጋር ስለነበሩ ጠላት ቢበዛ እሳት ድረስ የሚወስድ መንገድ እንኳ ቢሄዱ በእሳት መካከልማ ተገኘ ማለት ነው። ቅዱስ ገብርኤል ተገኘ። በቃ እኮ ቅዱስ ገብርኤል ተገኘ። እሳት ውስጥ እኮ እሱ ተገኘ። እሳት ቢሆን ዘመኑ፣ እሳት ቢሆን ትውልዱ፣ እሳት ቢሆን ጌታ ሆይ መንፈስህ አንተ ካለ እሳቱንም እናሸንፋለን። በሉ አናሸንፍም ? እሳቱንም እናሸንፋለን። የሚበልጠው እሳት እናንተ ጋር አለ። ይሄኛው ማብሰያ እሳት ነው፣ ይሄኛው ስጋዊ መገልገያ እሳት ነው። ያኛው እሳት ግን የዘላለም እሳት ነው። ከምን ጋር የሚዋሃድ? ከነፍስም ከስጋም መንፈስም ሆኖ በተዋህዶ ተዋህዶ የምንለው ለዚህ ነው። መንፈስ ቅዱስን ነው ተዋህዶ የምንለው በመንፈስ ቅዱስ ግብር መድኃኒታችን ኢየሱስ ክርስቶስ በተዋህዶ ተወለደ። በመዋሃድ ተነጣጥሎ አይደለም፣ ስጋ ለብቻ መለኮት ለብቻ አይደለም። መለኮቱን በእኛ ውስጥ ሲያዋሃድ መንፈስ ቅዱስን አየነው ነው። በቃ በጥምቀት መንፈስ ቅዱስን አየነው በመገለጥ መንፈስ ቅዱስን አየ ነው በአምሳኛው ቀን መንፈስ ቅዱስን አየነው። እሱ የዓለምን ጉልበት የሚሰብር ነው ልል እግዚአብሔር የሰማ ነው። በልቦናችን ያሳድርብን። መንፈሳዊ ኃይሉን ከሁላችን ጋር ያድርግ። የመንፈስና የነፍስ ጸጋ የሞገስ ኃይል ለስጋ እግዚአብሔር አምላክ ይስጠን፣ አሜን።